በይሉንታ ሙስሊም ሆነሽ የተቀመጥሽ ወይ እናትና አባት ሽንፈርተሽ የተቀመጥሽ ነው እንጂ፣ አንቺ ኦሬዲ 95% ኦርቶዶክስ ነው ያለሽ። አደባባይ ወጥተሽ እስቲ እኔ ባል እያለኝ ባል እንደሌለው ሰው ባል ያላቸው ሰዎች ከባላቸው ጋር የባልና የፍቅረኛ ቪዲዮ ሙዚቃ አብረው ይሰራሉ ሳይ እኔ ባል እንደሌለው ሰው ቀናለሁ። ባል እያለኝ ለምንድን ነው ባል እያለኝ ባሌንም አልጠቀምበት ለምን አብረን ቪዲዮ አንሰራም? እንደሌለው ያሳየኋለሁ። የሚያማምሩ ባልና ሚስቶች የሚያማምሩ ፍቀኛው እያቸው፣ እንዴት እየተቀባበሉ እንደሚዘፍኑ እያቸው፣ እንዴት እንደሚያምሩ፣ እው የላይኩን ብዛት አየክ፣ እንዴት እንደሚያምሩ አየክ። ለምን እኔ እናንተ አንሰራም አብረን? እኔ ለምንድን ባል እንደሌለው ሰው በባል ባለው ሰው ቪዲዮ ሲሰሩ አብረው ምቀ ነው ስለው፣ እኔ ቪዲዮ መስራት አልፈልግም፣ ከተመቸሽ ይመችሽ፣ ካልተመቸሽ ይመችሽ፣ ምንም አድርግ አልችልም አለ እሺ አልኩኝ። ባል እያለኝ እንደሌለው ለበጎ ነው ታዩ። ምን አባቴ ላደርግ? ለበጎ ነው ብዬ ችግሬ ይንቺ እንደ ቤቴ ልኖር በቃ፣ ታድላ ብዬ በዛች ሴት ቀንቺ፣ ታድላ እሷ ባሏ እሺ ብሎ ቪዲዮ አብሯት ይሰራል። የኔ ባል ግን ቪዲዮ ግን ምንድን ነው ባይወድም ቪዲዮ አልወደደም ብዬ አልፈታውም። ቪዲዮ መስራት አልወደደም ብዬ አልፈታውም። እስከ ወደደኝ እስከ ከበረኝ እስከ አስተዳደረኝ ድረስ ስለዚህ በቃ ሆይ ታውቁት። እሺ በቃ ደስ እንዳለክ። ግን አንድ ቀን አምኖበት ቪዲዮ መስራት ይጀምር ይሆናል። እሱ እሱም እንደሰው እኔ ፍቅር ላይ ነኝ፣ ፍቅር ላይ ነኝ። አፍቅረሽ ነው እሺ ነኝ። እንዴት ነው የፍቅር ታሪክ ሽልት ነግሪን፣ ፈልጋች ነው። ችግር ላይ ነኝ፣ ወይኔ ችግር ላይ ያሉ ሰዎች አልፋታም አሉ። ችግር ላይ ነኝ እያለች ነው። አንዷ ደግሞ ቀኑ ነው የችግር ቀን ነው ሐሙስ ቀን ግን እንዴት ነው የችግር ቀን የሆነው? ቤተሰብ ሐሙስ የቀን ቅዱስ ሆኖ ምን ሆኜ ነው? ስኬጁል እስኬጁሉ መቀየር አለበት። ፋሚሊ አይነፋም። ችግር በሳምንት አንድ ቀን ይሁን በቃ። ይኸውላችሁ፣ ያሳያችሁ። ቆይ አንዴ እዩ። ሰኞ ሰኞ የፍቅር ታሪክ ወይም አስተማሪ ታሪክ፣ ከሰዓት ጥያቄና መልስ። ከዛ ማክሰኞ ማክሰኞ ችግር ወይም ታካሚ ልባቸው በፍቅር የተሰበረ የተከዱ በቤተሰብ በሴት ጓደኛ በፍቅረኛ የተከዱ ሰዎች ገጠመኝ ያላቸው ቀልድ ያላቸው፣ መቼ መቼ ማክሰኞ ማክሰኞ ከሰዓት ላይ ማታ በሉት። ልዩ ፍላጎት ስፔሻል ኒድ ልጆች ለነሱ ድምጽ የምንሆንበት ቀን ነው። እሮብ የፍቅር ታሪክ ወይም አስተማሪ ታሪክ ያላቸው፣ ከዛ ማታ ላይ ጌ ምጮታለሁ ከሚኪ ፊት አውራሪ ከጠላቴ ጋር። ሐሙስ ችግር እንዴት ነው በሐሙስ ቀን ችግር ያረኩትኝ እኔ እንዴት ሐሙስን የመሰለ ቀን የቀን ቅዱስ ቀን ችግር? ይሄ ይሰረዛል፣ ቤተሰብ ይቀየራል። እሺ፣ ታካሚ ማለት ገንዘብ ለሕክምና የፈለጋችሁ እንዳይመስላችሁ። ታካሚ ማለት ልባችሁ በፍቅር የተሰበረ የተከዳችሁ፣ ልብ እንጠግናለን። ኦኬ፣ ገጠመኝ ቀልድ ምናምን እንሰማለን፣ ፈታ ዘና እንላለን። ይሄ ይሰረዛል። በሐሙስ ቀን ችግር ኖ፣ ሐሙስ የቀን ቅዱስ ኖ፣ ችግር ኦንሊ ማክሰኞ። በሳምንት አንድ ቀን ነው ችግር ካላስ ተቀይሯል በሳምንት አንድ ቀን ነው ችግር። አሁን ይሰረዛል ይሄ፣ ይሄን አሁን አንስቼ ይሰርዘዋለሁ። ከዛ ማታ ላይ የድምፃውያን ውድድር አለ ከዛሬ ሳምንት ጀምሮ። ኦኬ። አርብ፣ የፍቅር ታሪክ አስተማሪ ታሪክ፣ ማታ ላይ የግጥም ምሽት አለ። የግጥም ችሎታ ያላቸው ሰዎች ገብተው በግጥም ይወዳደራሉ። አንደኛ የወጣ ይሸለማል። የድምፃውያን ውድድርም እንደዛው ሽልማት አለው። ቅዳሜ ቅዳሜ እናንተ ብትሆኑ ምን ታደርጋላችሁ? ቴሌግራም ላይ በጣም ብዙ ታሪኮች የተላኩልኛሉ። እነሱን ቮይሱንም አሰማችኋሉ፣ ጽሁፎቹንም አነብላችኋሉ። ከዛ በዛ ላይ እየገባችሁ አስተያየታችሁን ሰጣላችሁ ቀን ላይ ማታ ደግሞ የውዝዋዜ ውድድር አለ የውዝዋዜ ውድድር ከአንድ እስከ ሶስት የወጡ ይሸለማሉ። የግጥም ምሽት ግን እና የድምፃውያን ውድድር አንደኛ አንደኛ የወጣ ብቻ ነው የሚሸለመው። የውዝዋዜ ግን ከአንድ እስከ ሶስት የወጡት ነው የሚሸለሙት። የገንዘብ ሽልማት ነው። ታውቃላችሁ ስንት እንደሆነ፣ እስከ ዛሬ ስላደረግ ነው። እሁድ እሁድ የትዳር ፈላጊዎች ነው። ትዳር ፈላጊዎችን ትዳር እንድናወጣለን። ግንባታ ላይ ደግሞ ጌማ አለን ከሚኪ ፊት አውራሪ ጋር በሳምንት ሁለት ቀን ሮብ እና እሁድ። ትናንትና ግን በእጣው ምክንያት ስላልተጫወትን እኔና ሚኪ ፊት አውራሪ ስላልተጫወትን ዛሬ ነው የምንጫወተው። ዛሬ ከሚኪ ጋር ጌማ አለኝ እንዳትረሱ። ቤተሰብ ችግር ላይ ነኝ። ያስገቢኝ ቀረ በቃ ልንሰርዘው ነው። ማክሰኞ ነኝ። ኖ ሀቢባ፣ ፌር አይደለም ችግር ሁለት ቀን አረበ እናትሽ እንዴ ችግር ላሽ ካላልሽው አያልቅም። አንዳንዴ አውቀላሽን በለው። ችግራችንን አውቀን ስናራዝመው ስናቆየው እየጠፋ ይመጣል። እራሱ ችግሩ ራሱ ተስፋ ቆርጦ ይጠፋል ከህይወታችን። ካዳመጥ ነው እኝኝ ካልነው ካስታመምነው ግን እያደገ ይመጣል። የውልሽ ችግርሽን አቅፍሽ ስታባቢው ያድጋል፣ ይሰፋል። ችግርሽን ላሽ ስትዩ ንቀሽ ስታዩ፣ እሱ ራሱ ንቆ ይተውሻል። እሱ ራሱ እንድታስታምሚው እንድታዳምጪው ጠብቆ ጠብቆ ተስፋ ቆርጦ ከህይወትሽ ይወጣል። ችግርሽ ራሱ ገብቶሻል። ራሱንም ሊያጠፋ ይችላል። ከህይወትሽ ይጠፋል። ምን ስታረጊ ኢግኖር ስታረጊው፣ ንቀሽ ስታዩ። ንቆ መተውን ያህል በቀል የለም። ችግርሽን ንቆ በመተው ትበቀይዋለሽ። ባለማዳመጥ፣ አልሰማህም ብለሽ ፈታት ያለሽ እንደሌለ ትቆጥሪዋለሽ። እንደሌለ ስትቆጥሪው ተናዶ ጥሎ ሲጠፍ፣ እመኑኝ። ይሄንን ሞክራችሁ ካልተሳካ ነው ንቀሱ ሀንድረት ፐርሰንት የምነግራችሁ ችግራችሁ ንቃችሁ ትታችሁት እሱ ንቆ ትቷችሁ ጥሏችሁ ሄዶ መታችሁ ሀቢባ ብላችሁ ታመሰግኑኛላችሁ። እስከዛሬ ማንም ያልነገረንን መድኃኒት ነው የነገርሽን አንቺ ትለያለሽ የእውነት ዶክተር ነሽ ብላችሁ ራሳችሁ ትመሰክራላችሁ። ማነው እሱ ችግር ችግር ያለባችሁ ካላችሁ ሁላችሁ ዛሬ ሆኖ ችግራችሁን ንቃችሁ ለመተወክሉ እኔ ሚ ስለሰራ ነግራችሁ እኔ ችግር አላዳምጥም አልሰማህም አልኩት። እንደሌለ ቆጣ ጥሎ ሄደ። ተስፋ ቆርጦ አልሰማ ሌትስ ጎ። አታስታምኑት። ንቃችሁ ተውኩት። ይከብዳል እህቴ፣ አይከብድም። ይከብዳል ካልሽ ይከብዳል፣ አይከብድም ካልሽ አይከብድም። እመኚኝ። የጭንቅላት ጨዋታ ነው፣ ገባሽ? ጭንቅላትሽን ተጠቀሚ እስኪ። ችግርሽን ንቀሽ ትተሽ ፈታ ብለሽ ለመኖር ሞክሪ እስቲ እዩ፣ ይጠፋል። ዞር ስትይ የለም፣ ሄዷል። እሺ፣ አሁን አፍቃሪ፣ የፍቅር ታሪክ ያላቸው ችግር ንቀልን ተው። ተስማምተናል፣ አይደል? ተስማምታችኋል? በአንድ ድምፅ ችግር ንቀልን ተው ነው። ችግር አንሰማም ዛሬ። የምንሰማው የፍቅር ታሪክ ነው። ትስማማላችሁ? ታብታብ አድርጉ በደንብ ታብታብ ማታረጉ፣ ከሆነ ከአረቦች ጋር ጌም ልጫወት። ታብታብ ለጌም አሪፍ ነው፣ ጌም ለታብታብ። እሺ አንደኛ የሚገባው መቶ ሺህ ገብቷል፣ ታብታቡ ስለዚህ አንደኛ ማነው የሚገባው? ኖ ምንድን ነው? ይኸውላቸው አበሻኮ ችግር የማይለቀው ችግር እንቆመተው ስለማይፈልግ ነው። ያው አንተውም፣ እናስታመው፣ እናዳምጠው ችግራችንን እያሉ ነው ሊያሳድጉት። ላያቸው ላይ አይሰሙም። እሺ አይሉም ምክር ብትሰሙ ጥንት ነበረ ችግራችሁ ጥሏችሁ የጠፋው። ይኸው ኖ እያሉ ነው ሰማኒያ ምናምን ሰው። አይ ዊል ፕሮሚስ ብራቮ፣ ዲ ሊዱ ነው የሚለው ብራቮ። ይኸው ሺ ፕሮሚስ ዳት ሺ ዊል ኢግኖር ሄር ፕሮብሌም ፍሮም ናው ኦን። ዩ ሲ ዌን ዩ ኢግኖር ዩር ፕሮብሌም ዩር ፕሮብሌም ዊል ሊቭ ዩ ፎር ኤቨር ስተረጉምላችሁን ችግርሽን ንቀሽ ስታየው ችግርሽ ለዘላለም ትቶሽ ይጠፋልን፣ ያልኩት በእንግሊዝኛ። እሺ ቆይ፣ ሞዴሬተሮች አላችሁ? ሞዴሬተሮች አለን በሉ፣ ቼክ ላድርግ። ማኔጅ ገዝታችሁ ይሰራላ። የሁላችሁም ይሰራል። የክብሪት የመስዬ ስልኳን፣ ስልኬን ብሎኛል ብላለች ሪም ሶፊ ቤት ያለሽ ማን ማን አለ? ሞዴሬተሮች አለን በሉኝ፣ ፕሊስ። እኔን አክምኝ፣ ልብሽ ተሰብሮ ነው መስዬ ያለች ፍራውር ካለች አይቻታለሁ። ከሞዲሬተሮች መሲ ብቻ ናት ያለችው። ጉድ ሞርኒንግ ጉድ ሞርኒንግ ቱ ሪምሻ፣ እንዴት ነሽ? ስደውል ስደውል ስልክሽ ዝግ ነው ሪም። አረ ተኝቼ ነበረ ተኝቼ ነበረ ተኝቼ እለፍልኝ ብዬሽ ተኝቼ ነው ያጣውን ነገር ያሳለፍኩት ማለት ይደርሰኛል ብዬ አሳስፈ ግን፣ ደስ አለኝ የደረሳቸውን ሳይ ቪዲዮ ስትሰሪ ተኝቼ ማለት ተኝተሽ ነበር ማታ እንደዛኛ እየጠበቅን አንቺ ተኛሽ። አውቃሽ አይደለም ቀኑን ነው ብለሽ አይቻለሁ። ቀኑን ነው እንጂ ብለሽ አልደረሰኝም ብዬ ለማን እንደሆነ ግን እንደዛ ያለ ትዝ ብሎኛል። ከሆነች እሷ ችግር የለውም።

ትናንትና ሪምን ፎሎ አድርጓትና፣ አራት መቶ ሺህ ካስገባናት የብራስሌት ወርቅ ትሰጠናለች ብዬ ብያችሁ፣ ሁላችሁም ፎሎ አድርጋችሁ አራት መቶ ሺህ ስላስገባችኋት እጅግ በጣም አድርገን እናመሰግናለን። አራት መቶ ሺህ አስገብተናታል ሪምሻን ትናንትና ላይቭ ላይ ፎሎ አድርገን። ስለዚህ ለዚህ ደግሞ ለእናንተ ጊፍት የወርቅ ብራስሌት ትሰጠናለች ሪምሻ። በኋላ መታ በቪዲዮ ገብታ ታሳየናለች። እኔ ምጣ አውጣውና የደረሰው ሰው ኢማራት ላይ ከሆነ ወርቁ ራሱ ይሰጠዋል። ከኢማራት ውጪ ከሆነ ብሩ ይገባለታል በአካውንቱ ኦኬ ንኪ እንኳን ደስ አላችሁ እኔ ለእናንተ ስንቴ ወርቅ ዕጣ አወጣሁላችሁ ቦርሳ ከሃኒ ፋሽን ሁማን ሄር ከሱሱ ስንት ነገር ቤት ከሰክሰስ እኔ እኮ በጣም እኮ ነው እኮ ብዙ ብዙ እድል እኮ ነው ያመጣሁላችሁ ፎሎ በማድረግ ብ ብዙ ነገር ነው እያሸለምኳቸው ያለ። እንደኔ የሚወዳቸዋለህ እሺ፣ ታታታታ አድርጉ። እሺ አሁን ጌም ልጫወት ከአረቦች ጋር ወይም ስ ከሚኪ ጋር በኋላ ስለምጫወት፣ አሁን የፍቅር ታሪክ እንስማ አስተማሪ ታሪክ እንስማ ትላላችሁ። አስታውሻው ያስታውሻው የዛኔ የሰክሰስን መቶ ወደ አንቺ አላስገባውማ መቶ ዶላሩ ከዛ ላይ ከትኬቱ ሰክሰስ ስለዚህ ከትኬቱ ላይ ነው የሚቀነሰው ለትኬቱን ተብሎ አምስት ስም ዝርዝር እልከሽለታለሁ አምስት እሱን ቀንሽ ቀረውን አሁን ዛሬ አስገባለታለሁ እኔ ፈልጌሽ ነበር የደወልኩልሽ እያልኩሽ ለምን ነበር የፈለግሽኝ እንኳን አላልሽኝም የውስጥ ነገር ይሆናል ብዬ ነው

ሹገር ማሚ ይፈልጋለሁ። ሹገር ማሚ የለም። እኛ እኔ ትክክለኛ ትዳር ነው የማገናኘው እንጂ ሹገር ማሚ ዝም ብላችሁ ሹገር በልታችሁ ላጥ ልትሉ አይደለም። የለም እንደዚህ አይነት ቅፈላ አስገብኝ፣ አይደለም አፍቃሪ ነኝ ወይም የፍቅር ታሪክ አለኝ ወይም አስተማሪ ታሪክ አለኝ ብላችሁ ነው የምጽፉት። ከዛ ሞዲሬተሮች ያስገባችኋል። ማንም የለም። ከሞዲሬተሮች መሲ አይሰራም። እንትኗ መስዬ አይሰራም። ማኔጅ ገዝቷ ማን ነው ያለው? ከሞዲሬተሮች ማስገባት የሚችል ሶፊም፣ ቤቲ። ሜሉ ሆነ ጻፊ ልኝሽ። እሺ፣ አጉ እሺ፣ ቤት ያለች። ኦኬ፣ በጣም ጥሩ ነው። ፍላወር ላከች ቤቲ፣ ቴንክ ዩ። እሺ፣ ቤቲ ታስገባችዋለች። ጻፉ። እኔም እንደዚህ ሳይሆን ማውራት ነው ያለብን። እሺ፣ ውድ፣ ጉዳዩ ሴንሲቲቭ ስለሆነ ማለት ነው። እሺ፣ አስቸኳይ ነው፣ ልደውልልሽ እሺ፣ ደውዬልኝ ጻፉ። ቤተሰብ ይሄ ነገር ስልኬ ስልኬ ዝግ እንዳይሆን ዝግ ነው ክፍት ነው። እሺ ፋሚሊ እንጀምር። ጻፉ ቤት ያለች ትስባለች። አስተማሪ ታሪክ ወይም አፍቃሪ ነኝ። የፍቅር ታሪክ ወይም አስተማሪ ታሪክ አለኝ። አንድ ቁጥር አይደለም፣ በአንድ ቁጥር አይገባም። እዚህ ቤት ዳረዳሪኝ እንዴ በየቀኑ አይደለም እኮ የትዳሩ